ሶ ሪቫይስ ስናደርገው ሙሐመድ ወደ ኢየሩሳሌም አቅጣጫ ይሰግር ነበረ። ኑ ሙስሊሞች ሆይ ኢየሩሳሌምን ተመልከቷት። ጌታችን አምላካችን፣ ንጉሳችን ኢየሱስ ክርስቶስ የተወለደባት ያረገባትን ከተማ ወደዛ ተመልከቷት። ካባን ስናስተዋችሁ ኢየሩሳሌምን ልንሰጣችሁ ነው። መካን ስናስተዋችሁ ክርስቶስ የተወለደባትን ቤተልሔምን ልንሰጣችሁ ነው ሙሐመድን ስናስተዋችሁ የሙሐመድ አምላክና ጌታ የሆነውን በስጋ የተገለጠውን ጌታ ኢየሱስ ክርስቶስን ልንሰጣችሁ ነው። በዚህ በሮሜ ምዕራፍ ዘጠኝ ቁጥር አምስት ላይ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ እርሱም የተባረከ አምላክ ነው ይላል። እናም እርሱን ክርስቶስን ልንሰጣችሁ ነው። ሁለተኛው መሐመድ እኛን ክርስቲያኖች አትቃወሟቸው፣ ሀሰት አታድርጉባቸው፣ አትቃወሟቸው አለ። እውነት ነው። ሙስሊም ወንድሞችና እህቶች ልትቃወሙን አይገባም፣ ፈጽሞ እኛን ክርስቲያኖችና አይሁዶች ልትቃወሙን አይገባም። በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ሳኦል ቤተ ክርስቲያንን ያሳድድ በነበረበት ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ተገልጾለት፣ ሳኦል ሳኦል ስለምን ታሳድደኛለህ? አለው። የመውጊያውን በትር ብትቃወም በአንተ ይብስብሃል አለው። ስለዚህ ሙስሊም ወገኖቻችን አፖሎጂስት ነን የምትሉ ሙስሊም ወገኖቻችን ባለማወቅ። ክርስትናን ጌታችን አምላካችን ኢየሱስ ክርስቶስ በደሙ የመሰረታትን ቤተ ክርስቲያን ክርስቲያኖችን አትቃወሙ። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነውና፣ ለዚህ ነው ሳኦልን ሳኦል የሚያሳደው ክርስቲያኖችን ነው። የክርስቲያኖች ህብረት የሆነችውን ቤተ ክርስቲያንን ነው ሳኦልን የሚያሳደው። ክርስቶስ ግን ተገልጦለት ምን አለው? ስለምን ታሳደደኛለ አለው። ክርስቶስ ክርስቲያኖችን ማሳደድ ጌታችን አምላካችን ንጉሳችን የሆነው ኢየሱስ ክርስቶስን ማሳደድ ነውና። ሌላው መሐመድ ከኛ በላይ ክርስቲያኖችና አይሁዶች ስለ ነቢያት ያውቃሉ አለ ወሁም አህሉል ኪታቢ አወሊ ወሁም አለሙ ሚን አንቢያይ አለ በኢብን ከሲር ተፍሲር ኢብን ከሲር ሱራ 18 ቁጥር 3 ላይ አሁን እኛ ክርስቲያኖች ከሙሐመድ በላይ ስለ ነቢያት እናውቃለን አሁን እኛ ክርስቲያኖችና አይሁዶች ከሞሐመድ በላይ ሙሴን እናውቀዋለን ሙሴ ባህር ኤልትራን የከፈለ ታላላቅ ተአምራትን በእግዚአብሔር ኃይል ያደረገ ያ የማይደፈረውን የኤልትራን ባህር ክፍል አድርጎ ሁለት ቦታ በእግዚአብሔር ኃይል የከፈለ ራሱ በኦሪት ዘጸአት ምዕራፍ 15 ቁጥር አንድ ላይ ሲናገር፣ በክብር የተመሰገነ እግዚአብሔርን እናመሰግነዋለን። ፈረሱንና ፈረሰኛውን ወደ ባህር ጣለ። እኔን ለማዳን ረዳትና ሰዋሪ ሆነኝ። እርሱ አምላኬ ነው፣ አመሰግነዋለሁ። የአባቴ ፈጣሪ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጠብን ያጠፋል እግዚአብሔር ነው ያለው። ሙሴ እግዚአብሔር ልጅ እንዳለው ይነግረናል። በኦሪት ዘዳግም ምዕራፍ አስራ አራት ቁጥር አንድ ላይ ሙሴ እግዚአብሔር ልጅ እንዳለው ተናግሯል። ምን ይለናል? እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ብሎ በመናገር እግዚአብሔር የጸጋ ልጆች እንዳሉት ልጆች እንዳሉት ይነግረናል። አሁን እኛ ክርስቲያኖች መሐመድ እንዳለው አሁን እኛ ክርስቲያኖች እና አይሁዶች መሐመድ እንዳለው እንደመሰከረልን ወሁም አህሉል ኪታቢ አወል ወሁም አለሙ ሚናንቢያ ቢን ሚነ ከእኛ በላይ ስለ ነቢያት የመጻፉ ሰዎች ያውቃሉ ብሎ እንደመሰከረልን ከእርሱ በላይ ስለ ዳዊት ነቢይ እናውቃለን። ዳዊት እግዚአብሔር የተረሱትን የሚያስታውስ የተናቁትን የሚያከብር የወደቁትን የሚያነሳ እንደሆነ የምንማርበት ዳዊት አባቶቹ አባቱ ረስቶት ነበረ እግዚአብሔር አስታወሰው ወንድሞቹ ንቀውት ነበረ እግዚአብሔር አከበረው እግዚአብሔር ያከበረው ዳዊት እግዚአብሔር ልጅ እንዳለው ይነግረናል በመዝሙር ምዕራፍ ሁለት ላይ እንዲ ያለ ትንቢት ይናገራል ለምንት አንገለጉ አሕዛብ ወህዝብኒ ነበቡ ከንቶ ወተንስኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌ ሆሙ ህቡረ ላይ ለእግዚአብሔር ወላይ ለመሲሁ ይላል ለምን አህዛብ ያንጎረጉራሉ? ለምን አህዛብ ያንጎረጉራሉ? ለምን ህዝብስ ያንጎረጉራሉ? አለ። ለምን አህዛብ ክርስቶስን የሰቀሉት አህዛብ፣ ለምን የሮም ወታደሮች፣ ለምን ያንጎረጉራሉ? ህዝብስ ቢሆኑ አይሁዳውያንስ ቢሆኑ ስለምን ያንጎረጉራሉ? በእግዚአብሔርና በመሲው ላይ ስለምን ያንጎረጉራሉ እያለ ይቀጥልና መዝሙረ ዳዊት ሁለት ሰባት ላይ ሲደርስ ምን ይላል? እግዚአብሔር ይቤለኒ እግዚአብሔር አለኝ። አንተ አንተ ወልድየ ወአነዮም ወለድኩከ ይላል ይላል። እግዚአብሔር አለኝ አለ። እግዚአብሔር አለኝ። እግዚአብሔር ምን አለ? አንተ ወልድየ፣ አንተ ልጄ ነህ እኔ ዛሬ ወለድኩ አለኝ ይላል። ስለዚህ እግዚአብሔር መሲውን አንተ ልጄ ነህ፣ እኔ ዛሬ ወለድኩ እንዳለው ቅዱስ ዳዊት ክርስቶስ ከመወለዱ ከአንድ ሺህ ዓመት በፊት የነበረው ዳዊት እግዚአብሔር ልጅ እንዳለው ይነግረናል። አሁን ሙስሊም ወንድሞቻችን፣ እህቶቻችን ሆይ እኛ ከመሐመድ በላይ ስለ ነቢያት እናውቃለን። ራሱ እንደመሰከረልን ወሁም አህሉል ኪታቢ አወል ወሁም አለሙ ሚናም ቢያይ ሚና እነርሱ የቀደሙ የመጽሐፉ ሰዎች ባለቤቶች ናቸው፣ እነርሱ ስለ ነቢያት ከእኛ በላይ እናውቃሉ እንዳለው መሐመድ አሁን እኛ ክርስቲያኖች ከመሐመድ በላይ ስለ ሶሎሞን ስለ ነቢዩ ጠቢቡ ሶሎሞን እናውቃለን። በዚህ በመጽሐፈ ምሳሌ ቁጥር ሰላሳ ቁጥር አራት ላይ የዳዊት ልጅ የሆነው ሶሎሞን ትንቢት ተናግሯል። ምን እግዚአብሔር ልጅ እንዳለው እንዲህ ይነግረናል። ወደ ሰማይ የመጣ የወረደስ ማን ነው? ነፋስም በእጁ የጨበጠ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ ዘንድ እንደሆነ ስሙ ማን ነው? ልጁስ ማን ነው። በማለት እግዚአብሔር ልጅ እንዳለው ጠቢቡ ሶሎሞን ይነግረናል። አሁን እኛ ክርስቲያኖች ከእናንተ በላይ ስለ ነቢያት እናውቃለን። ኤርሚያስን እናውቀዋለን። ኤርሚያስ በተረፈ ባሮክ ምዕራፍ ሀምሳ ሶስት ቁጥር አምስት ላይ ነቢዩ ኤርሚያስ የአምላክን ልጅ አምላክን አየውት ብሎ ነገረን። ይህንን በማለት የአምላክ ልጅ አምላክን አየሁት በማለት እግዚአብሔር ልጅ እንዳለው ነግሮናል። ይሄ ብቻ አይደለም። አሁን እኛ ክርስቲያኖችና አይሁዶች ከናንተ በላይ ስለ ነቢያት እናውቃለን። ከሙሐመድ በላይ ስለ ነቢያት እናውቃለን። ነቢዩ ዮሐንስን ያህያ ወይም ደግሞ ዮሐናን እናውቀዋለን። በዚህ በዮሐንስ ወንጌል ምዕራፍ አንድ ቁጥር ሰላሳ አራት ላይ ዮሐንስ ምን አለ? እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። ስለዚህ ሙሐመድ እኛ ክርስቲያኖች ስለ ነቢያት ከእርሱ በላይ እንድና እንደምናውቅ ከነገረ ሁሉም ነቢያት ደግሞ በአንድነት የሰበቁን ሁሉም ነቢያት በአንድነት ያስተማሩን እግዚአብሔር ልጅ እንዳለው ነው። ሌላው መሐመድ ስለኛ ክርስቲያኖች የተናገረው ስለኛ ክርስቲያኖችና አይሁዶችን ጠይቋቸው ብሎ ተናግሯል። እርሱ ራሱ ያልገባው ነገር እንዳለ ካለ እንድጠይቅ ታዝዣለሁ ብሎ ነበረ። ኑ ሙስሊሞች ጠይቁን፣ መጽሐፍ ቅዱሳችን አንኳኩ። ይከፈትላቸዋል፣ ጠይቁ፣ ይመለስላቸዋል ይላል ቅዱስ ጴጥሮስ በመልእክቱ እኛ ክርስቲያኖች ተጠያቂዎች ነንና፣ በመልእክቱ ቅዱስ ጴጥሮስ ለሚጠይቋችሁ ሁሉ መልስ ትሰጡ ዘንድ የተዘጋጃችሁ ሆኑ ይሉናል፣ ይለናል። ሌላው መሐመድ ሳሂህ አል ቡካሪ ሰባት ሺ ሶስት መቶ ሀያ ላይ እንደተመለከት ነው ትከተሏቸዋላችሁ። የመጽሐፉ ሰዎችን አይሁዶችንና ክርስቲያኖችን ትከተሏቸዋላችሁ ብሎ ተናግሯል። ለራሱም የመንቁራሪት ጉድጓድ እስክገቡ ድረስ ትከተሏቸዋላችሁ ነው ያለው። ኑ ሙስሊሞች ተከተሉን፣ እኛ የምንከተለውን ተከተሉ። መሲ እኛ የምንከተለው መሲሁን ነው። ክርስቲያን ማለት መሲ በአረማይክ መሲህዬ ማለት ነው። መሲህዬ ማለት የክርስቶስ ተከታይ መሲሁን መከተል ማለት ነው። መሲው ክርስቶስ ተከተሉኝ ብሏል። እንዴ ብለን ስንጠየቅ አሁን እንደዚህ ይለናል፣ እናንተ ሸክማችሁ የከበደ ኑ እኔ አሳርፋችኋለሁ ይለናል። ስለዚህ በሙሐመድ ስነ ምግባር ሸክማችሁ የከበደ ሙስሊሞች ሆይ ኑ፣ ክርስቶስ ያሳርፋችኋል። በመሐመድ ስራዎች ሸክማችሁ የከበደ የጨነቃችሁ፣ የጠበባችሁ እስልምና ወዴት እየሄደ ነው የምትሉ ሙስሊሞች ሆይ ኑ፣ ክርስቶስ ያሳርፋችኋል። እነሆ ሸክማችሁ የከበደ ወደ እኔ ኑ፣ እኔ አሳርፋችኋለሁ ባለው መሰረት ያሳርፋችኋል። ሌላው መሐመድ በሱራ ምዕራፍ አምስት አርባ ስድስት ላይ እንደተመለከትነው መጽሐፋችን እንጂላችን ብርሃን እንዳለበት ፊሂ ሁደን ወኑር መጽሐፋችሁ ብርሃን አለበት ብሎ ተናግሯል። አዎኔ ወንጌላችን ብርሃን አለበት። እውነተኛ ብርሃን ብርሃን ዘበአማን ብርሃን ዘ እየሰርቅ የማይጠልቅ ብርሃን ውስጡ ወንጌላችን ውስጥ አለ። ኢየሱስ ክርስቶስ የተባለው እውነተኛ ብርሃን አነ ውእቱ ብርሃኑ ለዓለም እመኑ በብርሃኑ አንሶሱ እንዘበክሙ ብርሃን የሚል እኔ የዓለም ብርሃን ነኝ፣ ብርሃን ሰለላችሁ በእኔ ተመላለሱ፣ ያ የሚል እውነተኛ ብርሃን ወንጌል ውስጥ እንጂል ውስጥ አለና ኑ በዚህ ብርሃን እንመላለስ። ሌላው መሐመድ በዚህ ሙድ ውስጥ እያለ እኛ ክርስቲያኖች እንደምንጸድቅና ገነት እንደምንገባ ነግሮናል። በተለይ በዚህ በሱነን ኢብን ማጀ 3995 አምስትን ጠቅሰን እኛ ክርስቲያኖች ገነት እንደምንገባና የመግባት እድላችን እንደ ሙስሊም ከሙስሊሞች ጋር የሚነጻጸር እንደሆነ ሙስሊሞችም በሰባ ሶስት ተከፍለው አንዱ ፓርት ገነት እንደሚገባ ሁሉ አንዱ ግሩፕ ያልሳተው ጉሩፕ ገነት እንደሚገባ ሁሉ እኛ ክርስቲያኖችም በሰባ ሁለት ቦታ እንደምንከፈል እና ሰባ አንዱ ጉሩፕ አንዱ ጉሩፕ የክርስቲያን አንዱ ጉሩፕ ገነት እንደምንገባ ይነግረናል እና እንደምንጸደቅ ይነግረናል ማለት ነው። ሱራ ምዕራፍ ሁለት ስልሳ ሁለት ሱራ ምዕራፍ አምስት ስልሳ ዘጠኝም እንደዚሁ እኛ ክርስቲያኖች ላይ እንደማናዝን ይነግረናል ማለት ነው። ስለዚህ እኛ ክርስቲያኖች እንደ እስልምና አስተምሮ ገነት ገቢዎች ከሆነ ገነት የመግባት እድሎች ካለን ኑ ሙስሊሞች፣ አትጎዱም። በምጽአት ቀን በየመልቂያማ ጊዜ ኢቭን ብትጠየቁ ምን ብላችሁ ልትመልሱ ትችላላችሁ? ገነት ክርስቲያኖች፣ አንዱ የክርስቲያኖች ግሩፕ ገነት እንደሚገባ ተነግሮናል። ቁርአኑ ራሱ የሱና የማምር ሱና ሱነን ኢብን ማጃ 3993 ነግሮናል። ስለዚህ አንዱ የክርስቲያን ግሩፕ ገነት የሚገባ ከሆነ ክርስቲያኖች ገነት የመግባት እድል ካላቸው ከናንተ የሚጠበቀው ምንድነው? ትክክለኛው መንገድ የያዙትን ክርስቲያኖች መከተል እና ወደ ክርስቲያን መሆኑ የሚጠበቅባችሁ ማለት ነው። ሌላው አንድ ሌላው ልንረዳው የሚገባው ነገር ምንድን ነው? ይሄ ሁሉ መሐመድ ሊል የቻለው ይሄ ሁሉ የማሽቃበጥ ዘመቻ ብለን ልንጠራው እንችላለን። አይሁዶች ወደ መዲና እንደመጣ ሙሐመድ አይሁዶችና ክርስቲያኖች እንዲቀበሉት ነው ይህን ሁሉ ያደረገው ማለት ነው። ኢቨን ምን ይል ነበረ? የመጨረሻ ነው ሱራ ምዕራፍ ሁለት ሰማንያ ዘጠኝ ላይ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ እያለ እኛ ክርስቲያኖችን እና አይሁዶችን ደግሞ ለመተቸት ሞከረ። ያወቁት ነገር በመጣላቸው ጊዜ አለ። ይሄ ማለት ምን ማለት ነው? ኢቨን ይህንን ቃል ሲናገር በሙሐመድ አተሳሰብ ምን አለ? መሐመድ ምንም አይሁዶችና ክርስቲያኖችን ኮንትራዲክት የሚያደርግ አይሁዶችና ክርስቲያኖችን የሚቃረን ንግግር አይናገርም ነበረ። እነዚህ ትክክል ነበሩ፣ አትቃውሟቸው፣ ከኛ በላይ እነርሱ ያውቃሉ፣ ስለ ነቢያት ያውቃሉ፣ ጠይቋቸው፣ መጻፋቸው ብርሃን አለበት፣ መጻፋቸው ይዳኙበት። እንደዛ ሲል ወይም ደግሞ እንደዛ ማለቱ ምንና ያስረዳናል? መሐመድ በአተሳሰቡ በዛን ዘመን በዛ ሙድ ላይ እያለ ፈጽሞ ክርስቲያንና አይሁዶችን የመቃወም ምንም አይነት ኢንቴንሽን ሀሳብ አልነበረውም ነበረ። ለዚህ ነው ሱራ ሁለት ሰማንያ ዘጠኝ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ። ይገለብጥና ኮፒ እንደሚያደርግ ተመልክተናል። ሶስት ሺ አምስት ሺ ሰባት መቶ አስራ ሰባት አልቡካሪ ላይ መሐመድ ይገለብጥ ነበር ከመጽሐፍ ቅዱስ ይላል። ስለዚህ ይገለብጥና መሐመድ ስለ ሙሳ ስለ ኢሳ ታሪኮችን ይገለብጥና ተመልሰው ምን ይላቸዋል ው የእኔና የእናንተ እኮ ይመሳሰላል ያወቁት ነገር በመጣላችሁ ሰዓት በእርሱ ካዱ ያወቁት ነገር በመጣላችሁ ጊዜ በእርሱ ካዱ ይል ነበረ የመቃረን መሀመድ ኢንቴንሽን የለውም ነበረ እስከ መቼ ድረስ መሀመድ ከክርስቲያኖችና ከአይሁዶች ጋር እስኪጣለ ድረስ እሱን እንመለከተዋለን እሱን ፓርት ግን መሀመድ በዚህ ሙድ ውስጥ እያለ ያንን ከመመልከታችን በፊት መሀመድ በዚህ አይሁዶችና ክርስቲያኖችን በሚያቆለጳብስበት ተቀበሉኝ እኔም ልቀበላችሁን ላቆለጳጳሳችሁና አቆለጳጳሱኝ ልቀበላችሁና ተቀበሉኝ በሚል አተሳሰብ ውስጥ መሐመድ ሳለ፣ ሌላው ልንረዳውና ልናሰምርበት የሚገባው ፖይንት ምንድነው? መሐመድ እኛ ክርስቲያኖች እንደምናመልከው ኢየሱስ ክርስቶስን ያመልክ እንደነበረ እንዲሁም ደግሞ መሐመድ ኢሳ አምላክ እንደሆነ ያምን እንደነበረ መሐመድ ኢሳ ለሰው ልጆች ቤዛ ሊሆን እንደተሰቀለ ያምን እንደነበረ መሐመድ ፈጣሪው ልጅ እንዳለው ያምን እንደነበረና መሐመድ ቤተ ክርስቲያንን ወይም ደግሞ የክርስቲያኖች ሕብረት የሆነችውን ቤተ ክርስቲያንን ኢሳ እንደመሰረተ ያምን እንደነበረ ልንረዳና ልናውቅ ይገባናል። ይህንን ወይ በቀጣይ ክላስ በዲቴል መጣበታለሁ፣ ግን መሐመድ ምን ይል ነበር? ለምሳሌ አምላካችሁም አምላካችንም አንድ ነው ይል ነበረ፣ ሱራ ምዕራፍ 29 46 ላይ ማለት ነው። ስለዚህ የኛ አምላክ ማን ነው? የእኛ አምላካችን ንጉሳችን፣ ፈጣሪያችን ኢየሱስ ክርስቶስ ነው። ስለዚህ መሐመድ አምላካችሁም አምላካችንም አንድ ነው ካለ፣ የእኛ አምላክ ደግሞ ኢየሱስ ክርስቶስ ከሆነ መሐመድ በተዘዋዋሪ ምን እያለ ነው? የኔ አምላክ ኢየሱስ ክርስቶስ ነው እያለ ነው። ይህ ብቻ አይደለም ስለ ኢየሱስ ክርስቶስ አምላክነት ሙሐመድ የተናገረው ሱራ ምዕራፍ ዘጠኝ ሰላሳ አንድ ላይ አረበኛው ወደ አማርኛ በትክክል አልተተረጎመም ምን ይላል ኢታካዱ አህባረው መሩባነሁም አርባበን ሚንዱን ላሂ ወልመሲህ ይላል ኢታካዱ ያዙ አህባረው መሩባነሁም ይላል መነኮሶቻቸውንና ሊቃውንቶቻቸውን ያዙ ጌታ አድርገው ያዙ ሚንዱን ላሂ ወልመሲህ ወልመሲ ይላል ከአላና ከአልመሲ ከኢሳ በቀር መነኮሶቻቸውንና ሊቃውንቶቻቸውን አማልክት አድርገው ያዙ ይላል ሰ ከዚህ የምንረዳው በመጀመሪያ ደረጃ አላና ኢሳ የተያዙት በዚህ በአረበኛ ቃል በወዋ በሚለው ነው የተያዙት እና በሚለው ነው የተያዙት እና ትርጉሙ ምንድን ነው አላህንና መሲውን አምላክ አድርገው መያዝ ሲኖርባቸው መነኮሶቻቸውና ሊቃውንቶቻቸውን አማልክት አድርገው ያዙ ማለት ነው። ትክክለኛው የአረቡ ቃሉ የሚለው እሱ ነው፣ ይተኸዱ አባረው መሩባ ነው ሚንዱን አላሂ ወልመሲሃ፣ ከአላና ከመሲህ ውጪ ሌላ ሊቃውንቶቻቸውንና መነኮሶቻቸውን አማልክት አድርገው ያዙ በማለት ይሳ ከአላ ጋር የሚነጻጸርና ሶ ሙሐመድ እንዲህ ብሎ ሲናገር ከአላና ከመሲ ውጭ ጌታ አድርገው ያዙ ሊቃውንቶቻቸውና መነኮሳቻቸውን አምላክ አድርገው መያዝ ሲኖርባቸው ኢሳንና አላን አምላክ አድርገው መያዝ ሲኖርባቸው ሊቃውንቶቻቸውንና መነኮሶቻቸውን አምላክ አድርገው የያዙ ሲል ምን ማለቱ ነው ለሚል ሰው በጣም ግልጽ የሆነ ነገር የክርስትና አስተምሯል እርሱ ምንድን ነው? ወይም ይቅርታ መሐመድ ራሱ የሚያምንበት በክርስትናው ክርስቲያኖችም የሚስማሙበት አስተምሯል እርሱ ምንድነው? ቃል ስጋ ሆነ ወይም ደግሞ ያ አካላዊ ቃል የአላህ ቃል የሆነው ከሊመቱላ የተባለው ቃል ያላህ ቃል በስጋ እንደተገለጠ መሐመድ ስለሚያምን ነው። ለዚህ ማስረጃ መሐመድ ለሀበሻው ንጉስ በላክለት ደብዳቤ ማለት ነው፣ እስልምናን ተቀበል ብሎ ልኮለት ነበር። በዛ በላክለት ደብዳቤ ስናደብ ማለት ነው፣ ምን ይላል? አላህ አደምን በእጁ እንደፈጠረ ሁሉ ጥብቅ ብፅህትና ድንግላዊት ወደ ሆነች ማርያም የጣለው የሆነ ምን ይላል? ኢሳ ብሎ ነው የሚጀምረው። ይቅርታ፣ ኢሳ አላህ አደምን በእጁ እንደፈጠረው እንደፈጠረ ሁሉ ጥብቅ ብጽህትና ድንግላዊት ወደ ሆነች ማርያም የጣለው የሆነ እስትንፋሱ፣ በእስትንፋሱም ማርያም ያረገዘችው የአላህ መንፈስና ቃል መሆኑን እናዘዛለሁ ብሎ ሙሃመድ ተናግሯል። ሙሃመድ ምን አለ? አላ አደምን በእጁ እንደፈጠረ ሁሉ ይለና ጥብቅ ብፅት ድንግላዊት ወደሆነች ማርያም የጣለው በማለት ኢሳ መርያም ላይ የተጣለ እንደሆነ የጣለው በማለት ተናግሯል። ምንም የሌለ ነገር ሊጣል አይችልም አይደል? መርየም ላይ የጣለው በማለት ኢሳ ከመሪያም ከመወለዱ በፊት እንደነበረና የጣለው የሆነ እስትንፋሱ በእስትንፋሱ ማርያም ያረገዘችው የአላህ ቃልና መንፈስ መሆኑን እመሰክራለሁ በማለት ኢሳ የአላህ ቃልና መንፈስ እንደነበረ፣ ወደ መሬም ከመምጣቱ በፊት ከመጣሉ በፊት ከመውረዱ በፊት የአላህ ቃልና መንፈስ እንደነበረ ኢሳ የአላህ ቃልና መንፈስ መሆኑን እመሰክራለሁ በማለት ተናግሯል ማለት ነው። የአላህ ቃል በባህሪው ዘላለማዊ ነው። ስለዚህ ኢሳ ያላህ ቃል ከሆነ ምንድን ነው የሚሆነው? ዘላለማዊ ነው የሚሆነው። ስለዚህ ወደ ዓለም የመጣው በምድር የተመላለሰው ኢሳ በመጀመሪያ ምን ነበረ? የአላህ ቃል ነበረ፣ ሰማያዊ ነበረ ማለት ነው። ለዚህ ነው በዚህ በአተበሪ ቅጽ አራት ገጽ መቶ ሀያ ሦስት ላይ ምን የሚል ቃል እናገኛለን። ሂ ወዝ ቦዝ ሁመን ኤንድ ኤንጀሊክ ሴሌስቲሪያል ኤንድ ቴሌስቴሬስቲሪያል ይለናል። ኢሳ ይለናል። ሂ ወዝ ቦዝ ሁመን ኤንደ ኤንጅሊክ፣ እርሱ ሰብአዊም መላካዊም እንዲሁም ሰማያዊም ምድራዊም ነው በማለት ኢሳ ሰማያዊም ምድራዊም እንደሆነ ይነግረናል። ዲስሚን ሰማያዊ ሲሆን በመጀመሪያ ቃል የአላ ቃል ወደ ምድር ስለመጣ ያ ሰማያዊው በምድር በስጋ እንደተገለጠ ይነግረናል ማለት ነው። ኢሳ የአላ ቃል ሲሆን በስጋ እንደተገለጠ ይሄ ብቻ አይደለም የስልምና መጽሐፍት የሚነግረን በአንድ ተፍሲር ላይ ምን የሚል ቃል እናገኛለን? ኢነ በስክሪን ላይ ፖስት እላችኋለሁ። ኢና አልመሲሁ ተደረ ቢልጀሰድ ልጀስማኒ ወሁ አልከሊመቱ አልከዲመን ሙተጀሰድ ከመካለት ነሳረ ይላል። አልመሲ ይላል በመጀመሪያ የአላ ቃል ሲሆን ይላል ኢሳ በመጀመሪያ ያላ ቃል ሲሆን ከዚያንም የሰውን ስጋ ለብሷል ክርስቲያኖች እንዳሉት፣ ይላል ክርስቲያኖች እንዳሉት የሰውን ስጋ የለበሰ ነው በማለት ይነግረናል፣ ማለት ነው። እኛም ዝም ብለን ስንመለከት ዝም ብለን እንደው አንድ ነፃ አይምሮ ያለው ሰው ሙስሊምም ይሁን ክርስቲያንም ይሁን ኢሳ የአላህ ቃል እንደነበረ ካወቀን፣ ቁራኑ እራሱ ነው በሱራ ምዕራፍ አራት ላይ ኢሳ የአላህ ቃል እንደሆነ የሚነግረን እርሱ እውነተኛ ቃል ነው ይላል። እንዲሁም ደግሞ እና፣ አልመሲሁ ረሱሉላሂ ወከሊመቱሁ አልቃሀ ኢለመርያም የሚለን እራሱ ነው። ሱራ ምዕራፍ አራት ላይ ኢሳ መርየም ላይ የተጣለ የአላህ ቃል ነው ብሎ እራሱ ቁራን ይነግረናል። የአላህ ቃል ደግሞ በባህሪው ፈጣሪ ነው፣ ሁሉን አድራጊ ነው፣ ሁሉን ቻይ ነው። ሰው እንዴት ነው ኢሳ የአላህ ቃል ሊባል የቻለው? የአላህ ቃል በባህሪው የማይራብ የማይጠማ ነው። ነገር ግን እንዴት ኢሳ ። በስጋ እንዴት ሊራብ የአላህ ቃል ሆኖ እንዴት ሊራብ ሊጠማ ቻለ ስንል መልሱ በጣም ቀላል ነው። ቃል ስጋ ሆነ ነው። ያ ቃል የሰውን ስጋ ስለለበሰ ነው። ለዚህም ነው ኢሳ በስተመጨረሻ ላይ ወደ ሰማይ ያረገው በአላ አላ፣ ወደ ራሱ ወደ አርሽ የወሰደው ማለት ነው። ራሱ ቁርአን እንደሚነግረን አላ ወደ ራሱ እንደሳቡ ይላል። አላ ያለው ዛሬ እንደ እስልምና አስተምህሮ የት ነው? አርሽ ላይ ነው ያለው ኢሳን ወደ ራሴ ወሳጅ ነኝ ይለዋል። ስለዚህ አላ ኢሳ ዛሬ የት ነው? ወደ ራሴ ወስደሃለሁ ባለው መሰረት አላ ዛሬ ኢሳ ያለው ከአላህ ጋር አርሽ ላይ ነው ያሉት ማለት ነው። ሁሉም ነቢያት በምድር ላይ ሞተዋል ሞተዋል አፈርን ለብሰዋል፣ ከምድር ስር ናቸው ያሉት። ኢሳ ግን የት ነው ያለው ዛሬ? ከአላህ ጋር በአርሽ ነው ያለው። ሰማይና ምድር በፈጣሪ ቃል ተፈጥረዋል። አሁን እንደ እስልምና አስተምህሮ ሰማይና ምድር በአላህ ቃል ተፈጥረዋል። ነገር ግን ሰማይና ምድርን የአላህ ቃል አንላቸውም። የሚታየውና የማይታየው ሁሉ ነገር በአላህ ቃል ተፈጥረዋል ተብሎ ይታመናል እንደ እስልምና አስተምሮ። ነገር ግን እነዚህ የሚታዩትን ሁሉ ምንድን ነው የምንላቸው? የአላህ ቃል ውጤት እንላቸዋለን እንጂ የአላህ ቃል አንላቸውም። ለምን ኢሳ ብቻ በቁራል ላይ የአላህ ቃል ተብሎ ተጠራ? ስለዚህ ሙሐመድ ኢሳን ያላህ ቃል ሲለው እያመለከው ነበረ። ለዚህም ነው በካባ ውስጥ የኢሳን ስዕል መሐመድ ይፖስት ነበር። የኢሳን እና የማርያም ስዕል በካባ ውስጥ በካባ ውስጥ ነበሩ። የሙሐመድ ሲራን ስንመለከት ኢብን ኢሳቅ የጻፈውን በካባ ውስጥ የኢሳ ስዕልና የእናቱ ስዕል እንዳለች ይነግረናል። ሰው ጥያቄያችን ዛሬስ በካባ ውስጥ ሙስሊሞች ሁላችሁም እንግዲህ ፊታችሁን ወደ ካባ ዙራችሁን የምትሰግዱት ዛሬስ በካባ ውስጥ የመርየምና የእናቱ ስዕል አለ። መሐመድ እንደውም ሲጠየቅ የሁሉንም ጣዖታ ሲያጠፋ የእነሱን ግን አላጠፋቸውም እና መሐመድ በካባ ውስጥ የኢሳ ስዕል ምን ይሰራል ሊያመልከው ካልሆነ በ ካባ ውስጥ የኢሳና የእናቱ ስዕል ምን ሊሰራ ይችላል ስንል መሐመድ ኢሳን ያመልከው እንደነበረ ማስረጃ ይሰጠናል። ይህ ብቻ አይደለም። በዚህ በሱራ ምዕራፍ እዛው ሱራ ሲፈታልን ምን ይለናል?